ከቀናት በፊት በኢትዮጵያ ኦርቶዶክሳዊት ቤተ ክርስቲያን ቅዱስ ሲኖዶስ ጥብቅ ውሳኔ የተላለፈባቸው ጳጳስ የአመፅ ተግባርን ፈጽመዋል ተብሏል። ምንድን ነው የሆነው ነገር በሚለው ዙሪያ የተሰማ ነገር በእለቱ ይደመጣል። አዲስ አበባ የሚገኙት የኤርትራው ባለሥልጣን ከሰሞኑ በአንድ ወሳኝ ስብሰባ ላይ ታደመው ነበረ። ምንድን ነው ይሄ ስብሰባ? የኤርትራው ባለሥልጣን አዲስ አበባ ምንድን ነው ያደረጉት? ይህም የሚዳሰስ ጉዳይ ነው። በኢትዮጵያ አየር መንገድ ላይ ስጋት የፈጠረ ክስተት ተሰምቷል። የኢትዮጵያ አየር መንገድ በረራ የሚያካሄድበት አንድ ዓለም አቀፍ አየር ማረፊያ ላይ ከባድ ጥቃት ተሰንዝሯል። ይህም ይዳሰሳል። አራት ኪሎ ከሚገኘው የአዲስ አበባ ዩኒቨርሲቲ የተሰማው ነገርም አነጋጋሪ ሆኗል። የአራት ኪሎ የሌሊት አነጋጋሪ ክስተት ምንድን ነው በሚለው ዙሪያ የተሰማውንና በአጥር ዘለው ሊያመልጡ ሲሉ ስለተያዙት ሰዎች የተደመጠውን ነገርም በእለቱ በተጨማሪ የማደርሳችሁ ይሆናል። ወደ ዝርዝር መረጃዎቹ ነው የምሻገረው። ቀዳሚ የማደርገውም ከቀናት በፊት በኢትዮጵያ ኦርቶዶክሳዊት ቤተ ክርስቲያን ቅዱስ ሲኖዶስ ጥብቅ ውሳኔ የተላለፈባቸው ጳጳስ የዓመፅ ተግባርን ፈጽመዋል ተባለ። የኢየሱስ ክርስቶስ ስቅለትን አስመልክተው በፍኖተ ጽድቅ ቴሌቪዥን ላይ ሃይማኖታዊ ትምህርት ያስተላለፉት አቡነ ገብርኤል በቅዱስ ሲኖዶሱ ቀኖናቸውን እስኪጨርሱ ድረስ በአራት ኪሎ በሚገኘው ማረፊያ ክፍል እንዲቆዩ ታዘው እንደነበረ የሚታወቅ ነው። ሆኖም አቡነ ገብርኤል የተሰጣቸውን ቀኖናና እርሳቸው አባል የሆኑበትን ሲኖዶስ ውሳኔ ወደ ጎን በማለት ወደ አምቦ ከተማ ተጉዟል ነው የተባለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ከቤተ ክርስቲያኗ የነገረ ማርያም አስተምህሮ ውጪ በፍኖተ ጽድቅ ጠቅላላ ማኅበር አዳራሽ የሰጡትን ትምህርትና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 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን ስርጭት ድርጅት ለፍኖተ ጽድቅ ጠቅላላ ማህበር ሚዲያ የአየር ሰዓት የሰጠበትን ዝርዝር ሁኔታና ከማህበሩ ጋር በተያያዘ አየር ላይ የዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያቀርብ እንዲደረግም እንደዚሁ ውሳኔ ተላልፎ ነበረ። ታዲያ ይህ የእግድና የምርመራ ውሳኔ የተላለፈበት ፍኖተ ጽድቅ የተባለው ተቋም በሮዳስ ቀለም ፋብሪካ ባለቤት በውቁ ባለሀብት በአቶ ጸጋዬ ደበበ የሚተዳደር እንደሆነ በተደጋጋሚም ከቤተ ክርስቲያን አስተምህሮና ስርዓት ያፈነገጠ መልእክት ሲያስተላልፍ የቆየ እንደሆነ ነበር የተነገረው። ታዲያ ይህንኑ የሰሞኑን እግድ በመተላለፍ አቡነ ገብርኤል ወደ አምቦ ለህንፃ ቤተ ክርስቲያን ምርቃት ማምራታቸውን አነጋጋሪ የሆነው አቡኑ በቅዱስ ሲኖዶስ የተላለፈውን ውሳኔ በማክበር አራት ኪሎ በሚገኘው በ መኖሪያ ቤታቸው በታቅበው መቆየት ቢኖርባቸውም ትእዛዙን በመተላለፍ ወደ አምቦ አቅንተዋል። በአምቦም ከፍተኛ ቁጥር ያለው ህዝብ የአቡነ ገብርኤልን መምጣት በማስመልከትና የህንፃ ቤተ ክርስቲያኑን ምርቃት በማስታከክ በነቂስ ወጥቶ አቀባበል እንዳደረገ ነው የተዘገበው። አቡነ ገብርኤል የሲኖዶስን ውሳኔ በመተላለፍ ወደ አምቦ በሄዱበት ጉዳይ ዙሪያ በቀጣይ አዲስ ውሳኔ እንደሚተላለፍ ይጠበቃልም እየተባለ ነው። ጉዳዩ ከቤተ ክርስቲያን የቀኖና ጥሰት ጋር የሚገናኝ ሲሆን አዝማሚያው ፖለቲካዊ መልክንም እየያዘ ነው። አቡኑ ቀኖናቸውን ሳይፈጽሙ ከማረፊያቸው መውጣታቸው እና ወደ አምቦ መመሄዳቸው ብዙ ትርጉም እያሰጠ ነው። አዲስ አበባ የሚገኙት የኤርትራው ባለስልጣን ከሰሞኑ በአንድ ወሳኝ ስብሰባ ላይ እንደታደሙ ተሰምተዋል። ባለሥልጣኑ በዚሁ ስብሰባቸው ላይ የሀገራቸውን ጉዳይ የተመለከተ አቋምንም አንጸባርቀዋል ነው የተባለው። ከዚህ ቀደም ሊዘጋ ከጫፍ መድረሱ ሲነገር በነበረው የኤርትራ ኤምባሲ በዲፕሎማትነት እያገለገሉ የሚገኙት ሰው በአዲስ አበባ ኤርትራን አስመልክቶ ወሳኝ የተባለ እንቅስቃሴን እያደረጉ እንደሆነ ነው የሚዘገበው። በፕሬዝደንት ኢሳያስ ትዕዛዝ የሠራተኞቹን ቁጥር በማውረድ ውስን ብዛት ባላቸው ሰራተኞች ብቻ እየተንቀሳቀሰ ያለው የኤርትራ ኤምባሲ በአዲስ አበባ በከተማዋ በሚካሄዱ ሁነቶች ላይ የሚያደርገው ተሳትፎ ከጊዜ ወደ ጊዜ እየጨመረ መጥቷል። ኢሳያስ ምንም እንኳን ከአራት ኪሎ ጋር ኩርፊያ ውስጥ ቢገቡም የአዲስ አበባውን ኤምባሲ ዘግተው መውጣት አልፈለጉም። ለዚህ ዋና ምክንያት የሆነው በአዲስ አበባ የሚገኙ በርካታ ዓለም አቀፍ ተቋማትና የየሀገራቱ ተወካዮች ስላሉ እነርሱን በኤምባሲው ዲፕሎማቶች አማካኝነት አግኝቶ የኤርትራን ጥቅም ባስጠበቀ መንገድ ኮሚኒኬትን ለማድረግ ኤምባሲው ብዙ ጥቅም ይሰጣልና ነው። ቢንያም በርሄ በኢትዮጵያ የኤርትራ ኤምባሲ ጉዳይ አስፈጻሚና በአፍሪካ ህብረትም የኤርትራ ወኪል ናቸው። ሰሞኑን 83ኛው የአፍሪካ የሰብአዊና ህዝቦች መብት ኮሚሽን ኤሲኤችፒአር መደበኛ ስብሰባ በጋምቢያ ባንጁል የተካሄደ ሲሆን በዚሁ ስብሰባ ላይ ኤርትራን ወክለው የተገኙት አዲስ አበባ መቀመጫቸውን ያደረጉት ዲፕሎማቱ ቢኒያም በርሄ ናቸው። በዜጎቿ ሰብዓዊ መብት ርግጣዎች ብዙ የምትባለው ኤርትራ በዲፕሎማቱ አማካኝነት በርካታ ጉዳዮችን አንስታ ብዙ ብላለችም ተብሏል። ምዕራባውያኑን ሀገራት ሀገራት የሰብአዊ መብት ጠበቃና አርክቴክት ማናደረጋቸው ስትልም ወርፋለች። ከቻይናና ሩሲያ ጋር ካልሆነ በስተቀር ውጭ መንግስታት ጋር ይህ ነው የሚባል ጠንካራ ግንኙነት የሌላቸው የኤርትራው ፕሬዚደንት ኢሳያስ አፈወርቂ በምዕራቡ ዓለም ሰዎች በኩል በተደጋጋሚ በሰብአዊ መብት ጥሰት ዙሪያ የሚቀርብባቸውን ወቀሳና ትችት አይቀበሉም። ታዲያ ኢሳያስ ይህን ትችትና ወቀሳ ለማስተባበል በተለያዩ ዓለም አቀፍ መድረኮች ላይ ኤርትራን ወክለው የሚሳተፉ ዲፕሎማቶችን የሚጠቀሙ ሲሆን ከዚህ ውስጥ ዋነኛው ሰው በአዲስ አበባ የኤርትራ ኤምባሲው ዲፕሎማት ቢንያም በርሄ ናቸው። እናም መሐል አዲስ አበባ ስቴዲየም ፊት ለፊት የሚገኘውና ላለፉት ስድስት ዓመታት አገልግሎት ሲሰጥ የቆየውን የኤርትራ ኤምባሲ ለመዝጋት ኢሳይያስ ወዳቸው አልጨክን ያለው አንድም በዚህ ምክንያት ነው ነው የሚባለው። ይህ በዚህ እንዳለ በአስመራ የሚገኘው የኢትዮጵያ ኤምባሲ ጣፍንታ እስካሁን አልታወቀም። ላለፉት ጥቂት ዓመታት ኤምባሲው ክፍት ቢሆንም አምባሳደር ሳይመደብበት መቆየቱ ይታወሳል። በጉዳይ አስፈጻሚ እየተመራም ይገኛል። በኢትዮጵያ አየር መንገድ ላይ ስጋት የፈጠረ ክስተት ተስተውሏል። የኢትዮጵያ አየር መንገድ በረራ የሚያካሄድበት አንድ ዓለም አቀፍ አየር ማረፊያ ላይ ከባድ የሚባል ጥቃት ደርሷል። ከየመን የተወነጨፈ ሚሳኤል በእስራኤል ቤን ጉርዮን አየር ማረፊያ ዋና ተርሚናል አቅራቢያ መውደቁን የእስራኤል ባለሥልጣናት ተናግረዋል። ከቴል አቪቭ መውጫ ላይ በሚገኘው አውሮፕላን ማረፊያ አቅራቢያ ያረፈው ሚሳኤል በአካባቢው ላይ ጥቁር ጭስንም ሞልቶ ሸፍኖ ነበረ። አራት ሰዎች በፍንዳታው የተጎዱ እንደሆነ የተገለጸ ሲሆን ሌሎች ሁለት ሰዎች ደግሞ ወደ መሸሸጊያዎች በሚያመሩበት ወቅት ጉዳት እንደደረሰባቸው የእስራኤል ሚዲያ የአደጋ ጊዜ ሰራተኞችን ጠቅሶ ዘግቧል። የእስራኤል መከላከያ ሚኒስትር እስራኤል ካትስ በመግለጫቸው እንደተናገሩት ያጠቃን ማንም ቢሆን ሰባት እጥፍ መልሰን እናጠቋለን ሲሉ ዝተዋል። የሁቲ ወታደራዊ ቃል አቀባይ ያህያ ሳሬ በቴሌቪዥን በሰጡት መግለጫ የእስራኤል አየር ማረፊያ ከአሁን በኋላ ለአየር ጉዞ ደህንነቱ የተጠበቀ አይደለም ነው ያሉት። አየር ማረፊያው ለአጭር ጊዜ በረራዎችን ያቋረጠ ቢሆንም ተመልሶ ሥራ ጀምሯል። ይህ ትላንቱን ከጥቂት ሰዓታት በፊት ጥቃት የደረሰበት አየር ማረፊያ የኢትዮጵያ አየር መንገድ በሳምንት ከሁለት ያላነሱ በረራዎችን የሚያደርግበት ነው። እናም የአሁኑን ጥቃት ተከትሎ ወደ አየር ማረፊያው በሚበሩ አየር መንገዶች ላይ የደህንነት ስጋት ተፈጥሯል ነው የሚባለው። ይህ ስጋት የኢትዮጵያ አየር መንገድንም ይመለከታል። ከዚህ ቀደም ማለትም ባለፈው ነሐሴ ወር በኢትዮጵያ አየር መንገድ ላይ ተመሳሳይ ነገር አጋጥሞ ያውቃል። መዳረሻቸውን ወደ እስራኤል ዋና ከተማ ተላቪቭ አድርገው ሲበሩ የነበሩ ሁለት የኢትዮጵያ አየር መንገድ አውሮፕላኖች አቅጣጫ ቀይረው ግብፅ ለማረፍ የተገደዱበት አጋጣሚ ነበረ። በወቅቱ በእስራኤልና በሄዝቦላ መካከል የተከሰተውን ግጭት ተከትሎ ወደ እስራኤል ሲደረጉ የነበሩ በረራዎች የተስተጓጎሉ ሲሆን፣ በዚህም መዳረሻቸውን ወደ እስራኤል ዋና ከተማ ቴላቪቭ ቤንጎሪየን አየር ማረፊያ አድርገው ሲበሩ ሁለት የኢትዮጵያ አየር መንገድ ንብረት የሆኑ አውሮፕላኖች የጉዞ መስመራቸውን ቀይረው ነው ግብፅ ካይሮ ለማረፍ የተገደዱት። እነሆ አሁን ደግሞ በኢራን የሚደገፉት ሀውቲዎች ወደ እስራኤል ባስወነጨፉት ሚሳኤል ሳቢያ በቀድሞ የሀገሪቱ ጠቅላይ ሚኒስትር ዴቪድ ቤንጎሪዮን ስም የሚጠራው የቤንጎሪዮን አየር ማረፊያ ላይ ተፈጥሮ የነበረው ስጋት ዳግም ብቅ ብሏል። ከጥቃቱ በኋላ ይህ ዘገባ እስከተጠናቀረበት ሰዓት ድረስ የኢትዮጵያ አየር መንገድ ስለ ጉዳዩ ማለትም፣ በጥቃቱ ሳቢያ የበረራ መስተጓጎል ገጥሞት እንደሆነ ምንም ያለው ነገር የለም። በመጨረሻም አራት ኪሎ ከሚገኘው የአዲስ አበባ ዩኒቨርሲቲ ተማሪዎች ዶርም ገብተው የሞባይል ስልኮችና ላፕቶፖች የሰረቁ ተጠርጣሪዎች በአጥር ዘለው ለማምለጥ ሙከራ ሲያደርጉ ሳይሳካላቸው ቀርቶ በቁጥጥር ስር ውለዋል ብሎናል ፖሊስ። የወንጀል ድርጊቱ የተፈጸመው በሚያዝያ 13 2017 ዓ ም በአራዳ ክፍለ ከተማ ወረዳ 9 ልዩ ቦታው አዲስ አበባ ዩኒቨርሲቲ አራት ኪሎ ካምፓስ ቅጥር ግቢ ውስጥ ከሚገኝ የተማሪዎች ማደሪያ ክፍል ዶርም ተሬ ከሌሊቱ 8 ሰዓት ከ30 ገደማ ነው ብለዋል ፖሊስ። ተከሳሾቹ ኃይለማርያም ደጉና ተመስገን ጌትነት የተባሉ ከዚህ ቀደም በዩኒቨርሲቲ ካምፓሱ ተማሪ የነበሩና ተመርቀው የወጡ ሲሆን በተጠቀሰው ዕለት ወደ ተማሪዎች ማረፊያ ክፍል ዶርምተሪ በመግባት ንብረትነታቸው የተማሪ ኤርሚያስ ክንዳለምና ኢዮብ ስማቸው የሆኑ ግምታቸው 15 ሺና 11 ሺ ብር የሚያወጡ ሁለት የሞባይል ስልኮችን እንደዚሁም ግምቱ 43 ሺ ብር የሚያወጣ አንድ ላፕታፕ ሰርቀው በግቢው ውስጥ ከሚገኝ መጸዳጃ ቤት አካባቢ እቃውን ሰውረዋል ነው ያለው። ነገር ግን በሰዓቱ ተማሪዎቹ ዶርማ አካባቢ ከተፈጸመው የስርቆት ወንጀል ጋር ተያይዞ በተፈጠረው ግርግር በጥበቃ ስራ ላይ የሚገኙ የግቢው ፖሊስ አባላት በሚመጡበት ወቅት ተከሳሾች በአጥር ዘለው ለማምለጥ ሙከራ ቢያደርጉም ባለመሳካቱ በቁጥጥር ስር ውለዋል ብለዋል የፖሊስ መዝገብ በወቅቱ የንብረቶቻቸውን መጥፋት ያወቁት የግል ተበዳይ ተማሪዎች በስልኮቻቸው ላይ ተደጋጋሚ ጊዜ በመደወል እቃዎቹ ከተደበቁበት መጸዳጃ አካባቢ ጥሪ በመሰማቱ እቃቸውን ሊያገኙ ችለዋልም ተብሏል። የአዲስ አበባ ፖሊስ በተከሳሾች ላይ ተገቢውን ማስረጃ በማደራጀት በአቃቤ ሕግ በኩል ክስ እንዲመሰረት ያደረገ ሲሆን ተጣርቶ የቀረበለትን የወንጀል ምርመራ መዝገብ የተመለከተው የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ሶስተኛ ፈጣን ወንጀል ችሎት ሚያዝያ 24 ቀን 2017 ዓ.ም በዋለው ችሎት እንደ ወንጀል ተሳትፏቸው ኃይለማርያም ደጉን በሰባት ዓመት እንደዚሁም ተመስገን ጌትነትን በአራት ዓመት ከስድስት ወር እስራት እንዲቀጡ ወስኖባቸዋል።